አሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሀምድሊላህ እኔ ደህና ነኝ። ዛሬ በጣም ያዘንኩበት ቀን ማለት ነው ምናምን ብትለው ቤቲ አበደች። እውነት ለመናገር ድራማ ነው፣ ግን አልችልም፣ እንደዛ አይነት ነገር ዛ ማየት ና ልምባየው መጣ ነው እና በጣም ያሳዝናል። ሰው እንደዚህ ፍቅር ብሎ እንደዚህ የሚደርሳል እና በጣም ከባድ ነው። በጣም ታሳዝናለች። ስንት አመት ኖሮ እንትን የለችበትን ፍቅር እንዲህ በአጭሩ ስታጣው በጣም ያሳዝናል። እና አሁን ጊዜ ማለት ነው ከልቡ ማፍቀር ራስ ነው እንጂ የሚጎዳው ማለት ነው ራስሽ ነሽ እንጂ የምትጎጁ ተፈቃሪው የሚጎዳ ሰው አይደለም። ምክንያቱም አንድ አንቺ ነሽ የምትጎጂው፣ በመሀል አበርሽ አራት ሽንጣርሽ እውነት ሽንጣርሽ እሱን እሱን እያስብሽ እሱ ግን ለደቂያዎች ሀከል አስቦ ሻይቅም። ያው አንድ ቀን ግን የሚያስብብሽ ቀን ይመጣል። እና ማለት ነው በጣም ያሳዝናል። ኪራና ጽናትም በአንድ ላይ ሆነዋል። ፍቅራችሁን እየቀጩ ነው ማለት ነው። እና በጣም ያሳዝናል። ጥሩ ሰው መሆን አንዳንድ ጊዜ ኃይለኛ ሆ ዋጋ አስከፍሏል። የዋዛ አይደለም፣ በጣም ከባድ ነው። ፍቅርን ማጣት ማለት ነው እና ቤትዬ፣ ወደ ድሮ እንደምትመለሽ ተስፋ አድርጋለሁ። ወደ ድሮ ተመለሰች ኪራና ጽናትን እንደምትጋፈጫቸው ተስፋ አድርጋለሁ። እና አይዞ እሺ፣ ይሻል፣ ይሻል። ፍቅርሽም በተስፋ ይመለሳል ብለሽ ተስፋ ማድረግ አለብሽ። እና ማለት ነው ኪራና ቤትም ኪራና ጽናትም ፍቅራቸውን እየቀጩ ይገኛሉ፣ እየተሳሳቁ እየተጫወቱ ምክንያቱም አሁን ላይ ምንም አይነት ተቀናቃኝ የለባቸውም ማለት ነው። እና በደስታ እንትን እያሉ ነው ማለት ነው። ምሩና ናሆሚም ወደ ፍቅራችን እንመለስ እያሉ ነው። እንግዲህ መልካም የፍቅር ጊዜ ይሆንላችሁ። እኛ እያለቀስን ነው ለቤቲ ማለት ነው። ቤቲ ግን በጣም ሊያሳዘነችኝ ማለት ነው። ፍቅር ፍቅር እያለች ፍቅሬ ፍቅር እያለች በመሀል እንደምታዩት አብዳ መንገድ ላይ ወርቃለች ና ማለት ነው። ዘፈንም ዘዘፈነችለት በጣም የማልገኝ አልኮ ብዙ እንትኖች እንደዚህ የሚሆኑ ነው። አሁን ጊዜ በቃ ፍቅርን በፍቅር እሱ ሲወዳቸው መውደር ነው እንጂ እናንተ ብቻ እንደዚህ መንሰፍሰፍ ና በጣም ከባድ ነው። እንደዛ አይነት ነገር አልችልም፣ እውነት ለመናገር ማለት ነው እምባይን የመጣው ዲራማ መሆኑን እያወኩኝ ማለት ነው። እና በጣም ከባድ ነው። በጣም ታሳዝናለች። ቤት ይጽናትም እንደዛ እያለች እያዘነች ነው። ምክንያቱም ቃጣ እኔ ከእነሱ መኖር አልችልም ብላኝ ነበር እያለች እያለቃቀሰች ነው፣ የውሸት እንባ ማለት ነው። እስኪ ካዘንችላም ማለት ነው ነገሩ። አንቺ ብትተይላት እሱ ካልወደደ ከባድ ነው። እኔ እኮ የሚገርመኝ ነገር መጀመሪያ ላይ ካልወደዱ ለምንድን ነው እንትን ነው የሚሉት የሚቀርቡት? እኔ በጣም የሚገርመኝ ነገር ማለት ነው። አንድ ሰው ካልወደደ በቃ ላርላ የተወሰነ ሰዓት አይቶ ከዛም በኋላ ውስጡ ካልገባች ያቺ ሰው መተው ነው እንጂ ያለበት ዓመታት ማስቆጠሩ፣ ወራት ማስቆጠሩ ምንም ጥቅም አለው ብዬ አላስብም ማለት ነው። እንደ እኔ እና ወላ በጣም ከባድ ነው። እውነት ስለመናገር ማለት ነው። አሉ። እንደዚያ አይነት ብዙ እንትን ሰውን የሚያሳብዱ ወንዶች አሉ ማለት ነው። እና በጣም የሚያብዱት እና በጣም የሚሰቃዩ ሴቶች ናቸው። ወንዶች መቼም አይሰቃዩም። በጣም ያሳዝናል። በጣም ከባድ ነው። ፈጣሪ ብቻ ከፈጣሪ ጋር በእውነተኛው ስንሄድ ማለት ነው ብዙ ሰዎች ስላሉ ፈጣሪ እጃቸውን ይስጣችሁ ነው የምለው። እና በጣም ያዝናል ማለት ነው። እኔ በጣም ያዘኩት እና መጨረሻው ይሄ ነው፣ በቃ የአፍቃሪ የመጨረሻ ማለት ነው። እና ጽናት እንግዲህ አንቺም የጅሽን ስጥች፣ ሌላ ሌላ ሌላ ነገር አለ ምክንያቱም እንደዛ ያልኩብሽ ምክንያት ከቤት ኪራ ስለቀማሽው እንደዛም ለማለት ከባድ ነው። የፈይ ከብዳ ምክንያቱም አንቺ ሳይትቶኝ እንትን ያሸው እሱ ነው እንትን ያለው የተው ማለት ነው። እና በጣም ያሳዝናል በጣም ከባድ ነው። እንባያየ መጣ ነው እና በተረፈ ማለት ነው። እንግዲህ ላንቺ የሚሳሳውን ላንቺ ለፍቅር ታጋይ የሆነውን ሰው ይስጥሽ። ከበሽታሽን ማገገምሽ ቤትዬ ማለት ነው። የኔ ፍልቅልቅ የእኔ ሳቂታ የኔ ድንቡሾ ለጽናት ነው የሚገባው። ይህን ጣችሉኝ ና ማለት ነው። በጣም አዝኛለሁ። እንደዚህ እስከዚህ ድረስ መሆን የለባችሁም ለፍቅር ማለት ነው። እስከ ማህበር ድረስ ወንድ ሄድ ወንድ ይመጣል። ያው እሱ ሄደ፣ ሌላ ሰው ይመጣል። እሷም ሄደች፣ ሌላ ሰው ይመጣል። ስለዚህ ማንኛቸውም ሰው እንደዚህ ሆኖ ፌር አደለም ብዬ ነው ማስበው። በጣም ያዛዝናል። በጣም ነው ያዘንኩት። የውጭ ተመልካቾቼ እስኪ እናንተን ሀሳብ፣ አስተያየት በኮሜንት አስፍሩልኝ። ያሁ እንደምታቁት ኪራ ለጣት ተነስቶ ቁርሱን በላት ጽናትን ናምናምን አለ አይደለም። ናሆሜና ምሩ ወደ ፍቅረችን እንመለስ እያሉ ምሩ ማለት ነው። አንድ ነገር ጠይቀሽ አንድ ሰው ልብ በሽተኛውን እና ይሞታል ማለት ነው። ለአንተ የሚገባ ሰው አይደለውም ምናምን እያሸራተሽ የምታከብሽው ማለት ነው እንዴ! ሰው እኮ በጣም እንትን በጣም አላለለ የማይድን በሽታ ይዞት እንኳን ማለት ነው ትዳር ላይ ያገባል። ምን ይላል? አንቺ ገና ልቤን ያመኛል እና ለዲራማው ቢሆን ኦኬ፣ ለዲራማው ነው ግን ገና ልብ የሚታመም ሰው ፍቅር አይጀምርም ያለው ማን ነው? ለትዳርስ አይገባም ያለው ሰው ማን ነው ማለት ነው። እና እንደዚህ አባባልሽ ከባድ ነው ማለት ነው። እና ፍቅርሽን ቅጭ እልሽ ያለሁኝ በኋላ አንዱ ከቀማሽ ወዳ ህብቴ ማለት ነው። ብታብጅ እንደ ቤቴ ማንም እንትን የልሽም ማለት ነው። እና በበሽተኛ ሰውም ያፈቃል ያገባል። ፈጣሪ ካላለ መቼም አይሆንም ማለት ነው እና ለአንተ የሚገባ ሰው አይደለው ምናምን ምናምን እያልሽ ራስሽን አትቆልዪና ማለት ነው። በጣም ደስ ብሏችኋል፣ አበባ አራይታችኋል ቤቲ፣ ስላበደች እና ጽናትና ኬራ አንድ ላይ ስለሆኑ ማለት ነው። እንኳን ደስ ያላቸው። አንድ ቀን ለቤትዬ እንትን ትላለች ማለት ነው። እስኪ ደግሞ ካለ ቤቲ ደግሞ ማለት ነው፣ ምንም አያምርም። ቤቲ ከሌለች ድራማው ምናምን አያምርም። አንድ ሰው በጥባጭ ያስፈልጋል ድራማው ስለዚህ ቤቲ መቼም አትወጣም። መቼም ከኪራ ህይወት አትወጣም ለማለት ነው ማለት ነው። እና እንደዚህ ከልብ ጽናትም እንደዚህ ከልብ አታፈቅርም። የምር ቤ ለምሳሌ ጽናትን አንድ ነገር ፈትና ኪራ እንደዚህ እንደ ቤት የሚያፈቅር ሰው በጭራሽ በጭራሽ አታገኘም ማለት ነው። ያሁ ነገሩን እናንተ አትወድም እንደዛ የሚያፈቅራችሁን ሰው ማለት አይደለም። ከላይ ከላይ እንትን የሚላቸውን ሰውነቶች ወንዶች ስትባሉ እና ማለት ነው። በጣም የሚያሳዝናል። በጣም ከባድ ነው። ወደ ተመልካቾች ይህም ቪዲዮ ከወጀዳቸው ሸራ ላይ ከደም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሆኑልኝ። እናንተም ከእንደዚህ አይነት አደጋ ከእንደዚህ አይነት ነገር ፈጣሪ ይጠብቃችሁ። ከእውነተኛ ታሪክ ማለት ነው እና ይሄ ድራማ ቢሆንም ያው እውነተኛ ታሪክም ይኖራል እና ይጠብቀን፣ ይጠብቃችሁ። ላለው አሰላሙ አለይኩም ረመቱላሂ ወበረካቱሁ። ሰላም ሁኑልኝ።